ይህ ሀገር ባለፉት ጥቂት ዓመታት በግብርናው ዘርፍ የተከናወኑ ተግባራት ዘርፉን የተሻለ ምርትና ምርታማነትን እንዲጨምር እንዳደረገ ይነገራል። በማዕከላዊ ኢትዮጵያ ክልልም በዚሁ ዘርፍ ባለፉት ጥቂት ዓመታት ብቻ በተሰሩ ስራዎች ዘርፉን ወደ ተሻለ ምዕራፍ ማሻገር ተችሏል። አሁን የምንገኘው በሀላባ ዞን በአቱቴ ሁሎ ወረዳ ነው። በዚህ በተለይም ደግሞ በበልግርሻ አሁን በምንገኝበት ቦታ ላይ ከ130 ሄክታር በላይ መሬት እየተዘጋጀ ይገኛል። በማዕከላዊ ኢትዮጵያ ክልል ሀላባ ዞን አቶ ቴውል ወረዳ የሚኖሩት አርሶ አደር በፍታ አብደላና ከድር ሁሴን በበልግርሻ የቀደመ ተግባራቸውን በውጤታማነት ሊደግሙት በዘመነው ማሳቸው ተግባራቸውን እያከናወኑ ይገኛሉ። በፊት የምናርሰው በበሬ ነበር። አሁን በአሁኑ በአዲሱ ቴክኖሎጂ በትራክተር እያረስን ያለ ነው። አንድም ሁለት አድርገን አርሰን በጊዜ እርሻ የበልግን ስራ ለመጠቀም እሱን ቴክኖሎጂን በጣም እየተጠቀምን ነው ያለ ነው። ያ ኩታ ገጠም ይህንን በቆሎ አግደናል። አሚና፣ ጤፍ፣ ቦሎቄ ዘርተን ጤፍ አድርገን አሁን በቆሎ ነው እቅዳችን። በጣም ጥሩ ነው። ዝግጅታን ደስ ይላል። መንግስት በዘርፉ እያደረገ ያለው የለውጥ ተግባር ዛሬን የተሻለ አድርጓል የሚሉት አርሶ አደሮቹ ይህም ግብዓትን ሙሉ በማድረግ የተጀመረ ስለመሆኑ በማንሳት ግብዓት አቅርቦት አንጻር በኩታ ገጠም በጣም ጥሩ ነው። ማዳበሪያም ዩሪያም እንዳያንስ ነው። እንዲሁም ብዙ አንታገልም ያቀርባል። እኛ የምንፈልገው ምናልባት በአካባቢ የሚያስፈልገው ምርጥ ዘሮችን ቀርበዋል በእጃችን ላይ ነው ያለው ግባትንም ይዘናል። አሁን ሁሉም በእጃችን ነው ያለው። በሰራበት ልክ ሊያገኝ ስለሚችል ቴክኖሎጂ በጣም ተጠቃሚ በሆኑ መንግስት በማንጣቱ እኛ እንደግፍበታለን ተጠቃሚም ነን። ዘንድሮ የበልግ ግርሻ ከ13 ሄክታር በላይ መሬት በተለያዩ ሰብሎች እንደሚለማ የተናገሩት የአቶቴ ሁሎ ረዳ የግብርና ጽፈት ቤት ምክትል ኃላፊ አቶ አብዱር ቃድር አማን ይህም በክላስተር የሚለማ መሆኑን በማንሳት ሎ በዳጉሳ በበሎቄና በድንች ነው የ13

አርሶ አደሩ ምርጥ ዘርና ማዳበሪያ ከሚያቀርቡ ዩኒየኖች ውስጥ ማንቼኖ አላባ ኦርሲንካ ሁለገብ የገበሬዎች ህብረት ስራ ዩኒየን አንዱ ነው። አቶ ማመድ ገለቶ ደግሞ የህብረት ስራ ዩኒየኑ ስራ አስኪያዥ ናቸው። የታሰበው ምርትና ምርታማነት እንዲጎለብት በማዳበሪያና ምርጥ ዘር አቅርቦት ላይ በትኩረት እየተሰራ መሆኑን ገልጸዋል። በልግ አዝመራ ወቅት ከመሆኑም አንጻር አሁን ዩኒየኑ ዘርፈ ብዙ ተግባራትን ያከናውናል። ከነዚህም መካከል ምርጥዘር አቅርቦት አንዱ ሲሆን ኦልሞስት እስካሁን አንድ ሺህ ምናምን ኩንታል ምርጥዘር በቆሎ አቅርቧል። አዳበራም እየቀረበ ነው። ያው እንዳጠቃላይ ዘንድሮ አቅርቦቱ ላይ ስናይ ወደ ሰላሳ ሺህ ኩንታል ቀርቧል። ዞኑ ምርትና ምርታማነትን ለማሳደግ የምርት ወቅታትን ከመጨመር ጀምሮ ባለፉት ጥቂት ዓመታት በርካታ ስራዎች መተግበራቸውን ያነሱት የሀላባ ዞን ግብርና መምሪያ ምክትል ኃላፊና ና የእርሻ ዘርፍ ኃላፊው አቶ ሴኖባ በበልግ እርሻም በዞኑ የታቀደውን ለማልማት የግብዓት አቅርቦት በትኩረት እየተሰራ መሆኑን ገልጸዋል። እንደ ዞናችን በበልግ እስከ 39 ሄክታር ነው የምለመው በቅድመ በልግ ደግሞ ከ3000 ሄክታር በላይ በኩታ ገጠም ይለማል ማለት ነው። ይህንን ለማድረግ የግብአት አቅርቦት ወሳኝ ነው። ማዳበሪያ እስከ 19 ኩንታል እቅዳችን የነበረው እስካሁን 35 ኩንታል በላይ የገባበት ሁኔታዎች አሉ። አሁን ዛሬም እያያችሁ ነው። አሁንም እየገባ ያለበት ሁኔታዎች ዛሬ ነው አብዛኛውን ጊዜ እየገባ ያለው እና ከዚህም ጋም ተያይዞ እስከ 25 ኩንታል ደግሞ ታችኛው መዋቅር የተሰራጨበት ሁኔታዎች አሉ። የአርሶ አደሩን የምርታማነት ጥያቄን መሰረት በማድረግ ከመጋቢት እስከ መጋቢት ውጤታማ ተግባራት አንዱ ማሳያም የግብርና የግብዓት አቅርቦት መሆኑን በመግለጽ ከመጋቢት እስከ መጋቢት ብለን ከሰራናቸው ስራዎች አንዱ የግብዓት አቅርቦት ላይ በደንብ ተሰርቶበት ውጤትም እየመጣ ያለበት ሁኔታ ነው ያለውና አርሶ አደሩን ፍላጎትን መሰረት ያደረገ ስራ ነው እየሰራ ያለው። አንዱ መዳበሪያ ነው። ስለዚህ መዳበሪያን በደንብ ተጠቅመን ምርጥ ዘሪን ስነ ምህዳሪን መሰረት አድርገው ያን ምርጥ ዘሪን ተጠቅመን ደግሞ ምርትና ምርታማነት እያሳደገን ያለንበት ሁኔታዎች ናቸው ያሉት።